አንዳንድ የጽዋ ማህበራት ግን ወዴት እየሄዱ ይሆን? በቅዱሳን ስም ተሰብስበን፣ በእመቤታችን ስም፣ በክርስቶስ ስም ተሰብስበን ማህበራትን እንጠጣለን። ኦርቶዶክሳዊ ትውፊትም መጽሐፍ ቅዱሳዊ መነሻም አለው። ግን በሚያሳዝን ሁኔታ ኦርቶዶክሳዊነቱን የለቀቀ ሆድ ላይ መሰረት ያደረገ ጥቅም ላይ መሰረት ያደረገ ማህበራት እየተበራከቱ መጥተዋል። ወዴት እየሄድን ነው? አስተውላችሁት አንግል በየመንደሩ የሚደረገው በየ ቤተክርስቲያናቱ የሚፈጸመው የጽዋ ማህበር ዝም ብለን ስንመለከተው መጽሐፍ ቅዱሳዊ ኦርቶዶክሳዊ ይዘቱን እንደቀጠለ ነው ወይስ የሆነ ጥቅም ተኮር ላይ የተንተራሰ ነው? እስኪ አብረን እንመልከተው። የጽዋ ማኅበራት ሁላችንም እንደምናውቀው በቅዱሳን ስም በእመቤታችንና በጌታችን በኢየሱስ ክርስቶስ ስም ተመስርቶ ምዕመናን ተሰብስበው አንድነታቸውን የሚያጸኑበት፣ ክርስትናቸውን የሚያሳድጉበት እንደሆነ ይታወቃል። በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ሁለትም ሶስትም ሆናችሁ ብትገኙ በስሜ ብትሰበሰበው እገኛለሁ ባለው ክርስቶሳዊ ቃል መሰረት ምዕመናን እየተሰበሰቡ ይህንን ማህበር ያከናውናሉ። የቀደሙት እነ ስምዖን እነ ዘኬዎስ እነ አልዓዛር በመጽሐፍ ቅዱስ ተጠቅሶ እንደምናገኘው እነ ስምዖን በማቴዎስ ወንጌል ምዕራፍ 26፣ እነ ዘኬዎስ በሉቃስ ወንጌል ምዕራፍ 19 እነ አልዓዛር በሉቃስ ወንጌል ምዕራፍ አስር ላይ ተጽፎ እንደምናገኘው እነዚህ ሶስቱ ሰዎች ሌሎችንም መጨመር ይቻላል። ጌታችን ኢየሱስ ክርስቶስ በቤታቸው ገብቶ ድግሱን የተካፈለበት፣ ወንጌል ያስተማረበት፣ ቤታቸውን የባረከበት ነው። ይህንን መነሻ በማድረግ ኦርቶዶክሳውያን በጌታችን በኢየሱስ ክርስቶስ ስም፣ በእናቱ በድንግል ማርያም ስም፣ እንዲሁም በቅዱሳን ስም እየተሰበሰቡ ማህበር ጽዋ ማህበር ይጠጣሉ። መንፈሳዊ ነገር ይፈጸማል። ግን ከቅርብ ጊዜ በኋላ የምናየው አንዳንድ አልባሌ ነገር መስመር እየለቀቀ ስለሆነ ቤተክርስቲያንን እያስተቻት እና ምንድነው ነገሩ እያስባለን ይገኛል። ሰው እንግዲህ በቅዱሳንስ የሚሰበሰበው በማቴዎስ ወንጌል ምዕራፍ አስር ላይ ተጽፎ እንደምናገኘው የቅዱሳኑን በረከት ለማግኘት እነሱ መከራ ተቀብለው አንገታቸውን ለሰይፍ ደረታቸውን ለጦር ህይወታቸውን በአጠቃላይ ለመከራ አሳልፈው የሰጡ ቅዱሳንን ዘክረን ከነሱ በረከት ለመሳተፍ ነው። ዓላማው ይሄ ነው፣ ሌላ አይደለም ግን በማህበራት ላይ የሚደረጉት ነገሮች በጽዋ ማህበራት ማለት ነው። እስቲ ከታዘብኩት ጥቂት ሁሉ እንገራችሁ። የመጀመሪያ ሆድ ተኮር የሆነ ነው። እውነት ለመናገር ምን በላዋተን አይደለም እኮ ማህበር የምንዘክረው፣ እኛ የምንጠጣው ምን በላዋተን ተቸግረን አይደለም። ያንን ቅዱስ በረከቱን ለመሳተፍ የክርስቶስን ስም በምክንያት እንደው ባገኝ አጋጣሚ ለመጥራት፣ በስሙ ምስኪኖችን ለመጎብኘት ነው እንጂ ወዳችንን ለመብላት ከሆነ ቤታችን ያለው ምግብ በቂ ነው። እና አንዳንድ የጽዋ ማህበራት ላይ የሚተገበሩ ነገሮች ግን አሳፋሪ ናቸው። ለምሳሌ ሰው እየመረጡ ማስገባት፣ ሰው እየመረጡ እገሌ ግባ፣ እገሌ ውጣ። የሆኑ ሰዎች መጠቀሚያ ማለት ነው። በቁጥር የታወቁ የሆነ መታወቂያ ያላቸው በልብሳቸው የሚለዩ ሰዎች ብቻ በልተው የሚወጡበት ማህበር፣ ይሄ ማህበር አይደለም። ባጭር እነሱ ብቻ የሚገለገሉበት ከሆነ ምኑን ሐዋርያዊነትን መልክ ያዘ? በሐዋርያት ዘመን እኮ በመካከላቸው አንድም ችግረኛ የለም። በማህበር ይሰበሰባሉ። በሐዋርያት ትምህርት እንደ አንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ወንጌልን እየተማሩ በኢየሱስ ክርስቶስን ተሰብስበው ችግረኞችን እየረዱ በክርስትና አንድ ሆነው ይኖሩ ነበር። ክርስቶስ አንድ ነው። ክርስቶስ የሞተላት ቤተክርስቲያን አንዲት ናት። ያንን አክብረው ይኖሩ ነበር። አሁን ግን የነገሌ ብቻ የማህበርተኞቹ በቁጥር የሚታወቁ የነሱ ሆድ መሙያ ብቻ እየሆነ ነው። ይሄ በጣም ጥንቃቄ ያስፈልገዋል። እያሳፈረንም ቤተክርስቲያንንም እያስወቀሰ ስለሆነ ማለት ነው። እንግዲህ በማህበር ውስጥ ተሰብስበው እናያለን። አንድ ሰው ማህበር ሲጠጣ በዛ ተሰብስቦ ዕለቱ የዋለበት ቅዱስ ማን ነው፣ ምን አይነት ተጋድሎ ፈጸመ፣ እኛ እስከሱ ምን እንማር የሚለውን የሚያውቅበት ወንጌል የሚማርበት መጽሐፍ ቅዱስ የሚገለጥበት የቅዱሳኑ ገድላት የሚተረክበት ነው እንጂ ተራ ወሬ፣ ሐሜት፣ አሉባልታ የሚነዛበት አይደለም። ግን ምናየው ይሄንን ነው መብሉ ይቀርባል፣ መጠጡ ይቀርባል፣ ሊበላ ሊጠጣል፣ ጨዋታ ይጀምራል። በቃ እንዴ ተሰምቶ የማይታወቅ ጨዋታ ይጀምራል። በፍጹም ይሄ ከአንድ ኦርቶዶክሳዊ ማህበር አይጠበቅም። በዛ ሰዓት ተሰብስበው መምህራን ካሉ መምህራን ለዕለቱ የሚገባውን ወንጌል አንብበው ተርጉሞ ምዕመናንን ማስተማር፣ ገድላቱ ተነበው ከቅዱሱ በረከት ለማግኘት ያቅምን መሞከር። ያ ቅዱስ በዚህ አይነት መንገድ ይጸልይ ነበረ፣ እኔም በዚህ አይነት መንገድ ልጸልይ። እንደሱ ባልሆን እንኳን ጥቂት። አቡነ ገብረ መንፈስ ቅዱስ በቀን መቶ ሃምሳውን ዳዊት ቢጸልይ እኔ ላይሆነልኝ ይችላል፣ በቀን የዕለቱን ዳዊት ብለን መንፈሳዊ ሕይወት ምን ለማመድበት ነው እንጂ የግል ወሬ እያመጣን፣ የትላንቱን እያመጣን የምንተማማበት የምንቦጫጨቅበት ተራ ወሬና አሉባልታ የምንነዛበት ሳይሆን መንፈሳዊ ቁም ነገሮችን የምንነጋግርበት ስለሆነ የጽዋ ማኅበር አባላት ሁሉንም አያጠቃልልም። እባካችሁ ይህንን መሰረት እያደረጋችሁ ተሰብሰቡ። አለበለዚያ ለተራ ወሬ ከሆነ መሰብሰቡ ቢቀር የተሻለ ነው። ለኃጢአት ከሆነ ለሐሜት ከሆነ ይቅር መሰብሰቡ። ትርፍና በቁዔት ከሌለው ማለት ጥቅም ከሌለው ቢቀር ነው የሚሻለው እና በዚህ ባህመር ሌላ በጣም በርካታ ነገሮችን የታዘብነው ምንድን ነው ያለልክ መብላትና እና ያለልክ መጥገብ እንዲሁም መስከር እያየን ነው። እገሌ የት ነበረ ሲባል ወድቆ የምናገኘው ዛሬ ማርያም አይደለች ላቲ ስባት በእመቤታችን ስም ስካርን እንደማበረታት እየተቆጠረብን፣ ምን የእነሱ ማህበር እንባላለን። በሌሎችም የእምነት ተቋማት ማህበራችን መብላት፣ መጠጣት፣ መስከር። መብሉም ልክ ነው መሆን ያለበት፣ መጠጡም በልክ ነው መሆን ያለበት። ስካርም እንኳን በማህበር በማንኛውም ግላዊ ህይወት ላይ አይፈቀድም። መጽሐፍ ቅዱስ ያወገዘው መንግስተ ሰማይ ከማይወርሱ አካላት መካከል ሰካራም አንዱ እንደሆነ ይነግረናል መጽሐፍ ቅዱስ። እና በማህበር ያለ ልክ ጠጥቶ ሰክሮ መውጣት አፍ ሌላ ሌላ ነገር መነጋገር፣ ይህ በጣም ነው የሚያሳፍር። ከምናያቸው አንዳንድ የጽዋ ማህበራት፣ ሌላው የድግስ ፉክክር ይታያል። እገሌ በሬ አርዷል፣ እኔም እንደዚህ ልረድ፤ እገሌ የጠመቀው ጠጅ ነው፣ እኔማ ነገ ውስኪ ነው ማወርደው። እንዴ የሀብት መለካከያ አይደለም። ማህበራት የሀብት መለካከያዎች አይደሉም። ቅዱሳንን የምንዘክርባቸው ክርስቶስ በመካከላችን እንዲገኝ የምናደርገው አንድነት እንጂ የሀብት መለካከያ አይደለም። ይሄ ሀብት እንኳን ቢኖር ያ ሀብት ምስኪኖች እንዲጠግቡ እንጂ የሆኑ አካላት በልተው ጠጥተው ሀብታችንን አድንቀውልን እንዲሄዱም አይደለም። ይሄ ክርስትና የመንገድ መንገድ አይደለም እና የጽዋ ማኅበራት ይህንን እያየን ነው፣ ያለ ልክ ደግሶ ሀብትን የመለካካት ነገር እና በጣም አስቸጋሪ ነገር ስለሆነ ይህንን አስቡበት። ሌላው ማህበር ዓላማው በአንድነት ውስጥ ሆኖ ምስኪኖችን ማየት መመልከት ነው። በአንድነት ሆኖ የግለሰቦች ወይም የጥቂት ሰዎች ብቻ መጥገቢያ አይደለም። በዚህ ማህበር ውስጥ ድሆች ሊታሰቡ ይገባል። ያ የጽዋው ማህበር አባል ቤቱ ሁለት ሶስት ልብስ አለው ይዞ ይመጣል። በማህበሩ ቀን፣ በቅዱስ ጊዮርጊስም ከሆነ በቅዱስ ገብርኤል ቀን ይዞ ይመጣል። ይኸው ብሎ ለድሆች ይሰጥ ዘንድ ያቀርባል። በቅዱሳን ስም ምግብ ከተዘጋጀ ቅድሚያ እንዲሁም መመገብ ያለባቸው ምስኪኖች ናቸው። እነሱ ናቸው መብላት ያለባቸው፣ በልተው ጠጥተው ደስ ብሏቸው እግዚአብሔርን አመስግነው ለካ እግዚአብሔር አለን ወንድም ክርስቲያኖች እህቶች አሉን ብለው ተስፋ እንዳይቆርጡ የምናደርግበት ስለሆነ ቅድሚያ ለእነሱ ሊሰጥ ይገባል። እና ይህን በጣም ጥንቃቄ ማድረግ ድሃ ተኮር ያልሆነ ማህበር ከቁም ነገር አይገባም። እና ወንድም እህቶቻችንን የምንጎበኝበት ለመለመን ያፈሩ ብዙ ክርስቲያኖች አሉና፣ በየመንደሩ እነሱን የምናይበት ወጥተው ለመለመን አፍረው ምናልባት አካላቸው ቁመናቸው ሳይጎሳቆል ችግር የጠበሳቸው አካላት አሉ። እነሱ ወጥተው ሊለምኑ ሲሉ እንደ ምን ሆነ ነው ምን ተነካነ ሲሄው ራሱ እንደዚህ ሆነ የሚል ምላሽ ሊሰጣቸው ይችላል። ያንን በማፈር በጓዳቸው ተደብቀው መከራ የሚቀበሉ ክርስቲያኖች አሉ የሚያምንም ማያምንም። እነሱን የምንጠይቅበት የምንጎበኝበት ነው እንጂ የራስን ጥቅም ብቻ የምናስከብርበት አይደለም። የጽዋ ማህበር፣ እና ተወዳጆች የጽዋ ማህበር ያላችሁ ይህንን ቪዲዮ የምትመለከቱ አስቡበት። በጣም የሚያሳፍር ነገር እያየን እየሰማን ስለሆነ ከኦርቶዶክሳዊነት ከመጽሐፍ ቅዱሳዊ ውጭ የሆነ ነገር ስለምንመለከት ይህን እንድታስቡ መልእክታችን እናስተላልፋለን። ሌላው አንዳንድ ምዕመን የጽዋ ማህበር ከገባ በኋላ ያንን የጽዋ ማህበር የሚቀበለውን የሰዓልና ከሚባለውን ኅብስቱን እንደ ስጋ ወደሙ ቆጥሮ ወደዛኛው እንዳይሻገር በብዙ ስንፍና ውስጥ እያለፈ ነው። ማንኛውም መንፈሳዊ አገልግሎት ወደ ቁርባን ያሳድጋል እንጂ ከቁርባን የሚከለክል ከሆነ አገልግሎቱ ከስሯል። ቤተ ክርስቲያን በርካታ አገልግሎት አላት። ማህሌት፣ ሰዓታት፣ የወንጌል አገልግሎት፣ የዝማሪ አገልግሎት፣ ሰንበት ትምህርት ቤት አባላት፣ ወጣት ማህበራት፣ የጽዋ ማህበራት እነዚህ ሁሉ አገልግሎቶች አሉ። የተፈቀደም ነው። ይሄ ሁሉ አገልግሎት ለስጋው ደግሞ ካላበቃን ግን አገልግሎቱ ወድቋል ማለት ነው። ሰው በማህበር ተሰብስቦ ለስጋው ደግሞ ካላደገ በመንፈሳዊነት ከፍ ካላለ ምንድን ነው ቁም ነገሩ? እና ይህንን ብቻ ተስፋ አድርጎ አይ እኔ ይኸው ጽዋ እየጠጣሁ አይደለም ቁርባን ያስፈልገኝ የሚል መጽሐፍ ቅዱሳዊም የአባቶችም ትምህርት ትውፊትም የለንም። ዶግማም ቀኖናም የለም እንደዚህ ያለ። እና እንደ ቁርባን ቆጥሮ ቁጭ ማለት ተገቢ አይደለም። በቤተ ክርስቲያን አስተምሮ በመንፈሳዊነት እርካታ የሚባል ረግቶ ቁጭ ማለት አይቻልም። ማደግ፣ መጨመር፣ መጨመር ዛሬ ጸልየው ነገ መጨመር፣ ከነገ ወዲያ መጨመር፣ እያደጉ የማይቋረጥ እድገት ውስጥ ልንሆን ይገባል እንጂ በአንድ ነገር ላይ ብቻ ጸንቶ መኖር ትክክል አይደለም እና የጽዋ ማኅበራት ላይ የምትካፈሉ ኦርቶዶክሳውያን ወደ ቅዱስ ቁርባን ለማደግ ምክክር የምታረጉበት፣ ጎዶላችሁ የምትሞሉበት፣ ስዕለት የምትሳሉበት መልአኩ ቅዱስ ሚካኤል በጸሎቱ አግዞኝ ለስጋ ወደሙ እንዲበቃ ያደርግልኝ ዘንድ እባካችሁ ጸልዩልኝ የምትሉበት ነው እንጂ በዛው ባላችሁበት የምትቆሙበት የጽዋ ማኅበር ቤተክርስቲያናችን አላዘዘችንም፣ አልሰጠችንም። ስለዚህ በዚህ መንገድ ኦርቶዶክሳውያን እንደዚህ የምታደርጉ ካላችሁ ሁላችሁንም አይመለከትም። ወደዚህ ወደ መጽሐፍ ቅዱሳዊ የመስመር መስመር እንድትመጡ መልእክታችን እናስተላልፋለን። እንግዲህ በዚህ የጽዋ ማህበራት ውስጥ ድሆች የሚጎበኙበት፣ መጽሐፍ ቅዱስ የምንማማርበት፣ የቅዱሱን ገድል የምንሰማበት፣ መንፈሳዊ ህይወታችን ምን ላይ ነው ብለን ምንመካከርበት፣ ወደፊትስ ምን እናደርግ ብለን የምንወያይበት ነውና በዚህ መንገድ የጽዋ ማህበራትን ራሳችሁን እንድትፈትሹ የጎደላችሁን እንድትሞሉ ቤተክርስቲያን ይህንን ጥሪ ታስተላልፋለች ማለት ነው። እንግዲህ ሁላችንም ኦርቶዶክሳዊን በዚህ ማህበር ተሳትፈን ቅዱሳንን ዘክረን እነሱ ያገኙትን ክብር እና በረከት አግኝተን እግዚአብሔር መንግሥቱን ያወርሰን ዘንድ ለቅዱስ ገው ለክብር ደግሞ ያበቃን ዘንድ የእግዚአብሔር አምላክ መልካም ፈቃድ ይሆንልን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።